ተሰጦና ችሎታ የተችራቸውን ታዳጊዎች በመለየት ክሎታቸውን እንዲያበለጽጉ ማድረግ ዓለም የሚከተሉ አካሄድ ነው። የታዳጊዎችን ክሎት በማሳደግ ረገድ የአዳሪ ትምህርት ቤቶች ሚና ከፍተኛ እንደሆነ ይጠቀሳል። የሚዛን ቴፒ ዩኒቨርሲቲ በቤንች ሸኮ ዞን ከሚገኙ ወረዳዎች ልዩ ተሰጦና ችሎታ ያላቸው ተማሪዎችን በመለየት ክሎታቸውን እንዲያዳብሩ የሚያግዙ ተግባራትን እያከናወንኩ ነው ብሏል። አስረኛ ክፍል ተማሪዋ ሜሮን በገጃ በአዳሪ ትምህርት ቤቱ መማረይ ትምህርቴ ላይ እንዳተኩርና የሚባክን ጊዜ እንዳይኖረኝ አስችሎኛል ትላለች። ውጤቱ አሪፍ ይሆናል ብዬ አስባለሁ። ምክንያቱም ይሄን እድል ያላገኙ ብዙ ልጆች አሉ። ቤት ብንሆን እንደ ሴትም ያው ትንሽ ጫና ይበዛብን ነበር። እዚህ ግን አንድና አንድ ትምህርታችንን ብቻ ነው ትኩረት አድርገን እየተማርን ያለ ነው እና ይሄ ደግሞ ጥሩ ውጤት እንድናመጣ ጥሩ እድል እንዲገጥመን ለወደፊትም አሪፍ ይመስለኛል እና ከዛ የተሻለ ውጤት እንድናመጣ ነው እና ዩኒቨርሲቲ ጆይን እንድናደርግ ይበልጥ እድሉን እንድናገኝ ነው ይሄ ትምህርት ቤት ያረዳል። የአስረኛ ክፍል ተማሪ በረከት ውበቱ ደግሞ የአዳሪ ትምህርት ቤቱ እርስ በእርስ በመተጋገዝ የተሻለ እውቀት እንድንገበያይ አግዞናል ይላል። አስተማሪዎቹ የሚሰጡት ነገር ደስ ይላል። ትምህርቱ ራሱ እዚህ ግሩፕ ወርክ ምናምን ይሰጣል። አስተማሪዎቹ የሚሰጡት ወርክሺት አለ፣ ግሩፕ ወርክ ምናምን እንሰራለን። ስለዚህ አስተማሪዎቹም ጥሩ ስለሆኑ እዚህ በጣም ደስ ይላል። ጥሩ ውጤት ያስመዘገብኩ ነው። አሁን ድሮም ያው ጥሩ ነበረ፣ ግን ከዛ በደንብ የተሻሻለበት አቀባበል እንትኔ ያደገበት የመጣበት ነው እዚህ ከገባው ዓላማ በትምህርት ቤቱ እያስተማረ ያገኘናቸው የፊዚክስ መምህሩ ፈለቀ መስፍን የአዳሪ ትምህርት ቤቱ ተማሪዎች የትምህርት አቀባበል ከፍተኛ ሆኖ እንዳገኙት ያነሳሉ። ከየወረዳው ሩቅ አካባቢ እስከ 50 ኪሎ ሜትር የሚደርስ አካባቢ ላይ የነበሩ ልጆች ናቸው። ተሰባስበው አንድ ላይ በአንድ በዶርም ውስጥ ነው እንግዲህ የሚኖሩት። እርስ በራስ እንደ ወንድም አማች እንደ ሴት ሴቶችም እንደ እህቴ በሚል አይነት ስሜት ማለት ነው። እርስ በራስ እየተጋገዙ አንዱ ያልገባውን መቼም የሰው ልጅ አንድ አይነት እውቀት አይኖረውም። ስለዚህ አንዱ ጉድለት ያለበትን ያንን በመጠያየቅ እኛም ጋር እኛም ደግሞ ጉድለታቸውን እየሸፈንን የተለያዩ ወርክሾቶችን እንትን እያልን ልጆቹም ከተጽዕኖ ነፃ በመሆን ነው ትምህርታቸውን የተማሩ ያለት በጣም የሚያመረቃ ውጤት እያመጡ ነው ከአሁኑ በሚዛን ከተማ አስተዳደር የሚገኘው የሚዛን እድገት ከፍተኛ ሁለተኛ ደረጃ ትምህርት ቤት መደበኛውን ጨምሮ የባለ ልዩ ተሰጥዖ አዳሪ ትምህርት ቤት ተማሪዎችን አካቶ ከ900 በላይ ተማሪዎችን እያስተማረ ይገኛል። ይህም የትምህርት ስርዓቱ ላይ የሚስተዋለውን የጥራት ችግር ለማሻሻል ሚናው የጎላ መኑ ነው የተነሳው። ጠቅላላ ከ9 እስከ 11 ክፍል 144 ተማሪዎች አሉን። ከነዚህ 144 ተማሪዎች መካከል 11ኛ ክፍል ላይ ተማሩ ያሉ 44 ተማሪዎች አሉ። እነዚህ ተማሪዎች እንግዲህ ቀጣይ የአስራሁለተኛ ክፍል ተፈታኝ ተማሪዎች ናቸው እነዚህን ለማብቃት እንግዲህ ብዙ ስራዎችን እየሰራን ነው ከነዛም ውስጥ አንዱ የኦንላይን ፈተና በዩኒቨርስቲው ድጋፍ የኦንላይን ፈተና ለመስጠት ሁሉ ነገር ጨርሰን ልጆችን ለማለማመድ እየተሰራ የሚገኝበት ሁኔታ ነው ያለ ስብራትን የሚጠግኑ ልጆች የመምህር ሞራል የሚገነቡ ልጆችን እያየን ነው እነዚህ ልጆች መቶ ፐርሰንት ውጤት ያመጣሉ የሚል እምነት አለኝ ምክንያቱም በክፍልም ገብተን ኦብዘርቭ እናደርጋለን ውጤታቸውንም አሰስ እናረጋለን ይህንን ስንፈትሽ የተሻለ ነገር እንደ ሀገር እናያለን ብለን እንጠብቃለን በታችኛው የትምህርት እርከን በትኩረት መስራት የትምህርት ጥራትን ለማረጋገጥ መሰረት መሆን የሚያነሱት ደግሞ የሚዛን ቴፒ ዩኒቨርሲቲ የምርምርና የማህበረሰብ ግንኙነት ምክትል ፕሬዚዳንት ዶክተር ግርማ ጥላሁን ናቸው። በትምህርት ተሰጧቸው ጎበዝ የሆኑ ቤስት ፐርፎርም የሚያደርጉ እኛ ብንደግፋቸው ደግሞ ኤክሴል ማድረግ የሚችሉ ተብለው ተማሪዎች ተመርጠው ከከተማ አስተዳደር ከሁሉም ሃይስኩሎች እኛ ግቢ ውስጥ ገብተው የአዳሪ ትምህርት ቤት ተመቻችቶላቸው እየተማሩ ነው ያሉት። ከኛ የሚመቻችላቸው አገልግሎት የማደሪያ ቦታ አለ፣ የምግብ አለ፣ የትራንስፖርት አገልግሎትም አለ ማለት ነው። እነዚህ ተማሪዎቻችን እዚህ ግቢ መሆናቸው ጠቀሜታው ብዙ ነው። የአዳሪ ትምህርት ቤት አለን ብሎ ለመናገር ብቻ አይደለም። የዩኒቨርሲቲውን ካልቸርም እየለመዱት ነው የሚሄዱት። ላይብራሪ ገብተው ማንበብ ይችላሉ። ዲሲፕሊን ይማራሉ፣ ስነ ስርዓት ይማራሉ ያላቸውን ጊዜ በሙሉ ኢፌክቲቭሊ ጥናት ላይ እንዲያሳልፉ ያስችላቸዋል ማለት ነው። የትምህርት ጥራትን ማረጋገጥ የጋራ ጥረት የሚጠይቅ መሆኑን በማንሳትም ተወዳዳሪ ዜጋን ለመፍጠር በዞኑ አስቻይ ሁኔታዎች መኖራቸውን ያክላሉ። ከቀጣይ ዓመት ጀምሮ 12ኛ ክፍል የሚሆኑ ተማሪዎች አሉ። ብዙ ተስፋዎች አሉ። ሁሉም ተማሪዎቻችን ያልፋሉ ብለን ተስፋ የምናደርገው ስለዚህ የማለፍ መጠንን ከመጨመር አንደኛ፣ ሁለተኛ እንደ ሀገር የገጠመን የትምህርት ስብራትም ለመጠገን ዩኒቨርሲቲው ላይ ትኩረት ሰጥቶ እየሰራ ነው ያለው፣ ማለት ነው። ተማሪዎቻችን ሙሉ ጊዜያቸውን ትምህርት ላይ እያሳለፉ ነው። ውጤታቸውን ስንመለከትም በጣም አበረታች ነው። ጥሩ ውጤት እያመጡ ነው። የከፍተኛ ትምህርት ተቋማት አዳሪ ትምህርት ቤቶችን በግብዓትና በሙያ በመደገፍ በውጤት የላቁ ተማሪዎችን ለማፍራት የሚደረገውን ሂደት ሊያግዙ እንደሚገባ ተመላክቷል።